ሊያስደነግጥ ይችላል። እዚህ መገኘት ግን ሆን በጣም እየደነገጥክ ነው ያለው ታውቀሃል። በጣም የማታውቀው እድን የገባብህ ሰው እየመሰለህ ነው። ስለዚህ ተረጋጋ። ስትረጋጋ አሁን ስለደነገጥክ ነው እዚህ ነው እንጂ ኖርማል ነው። በህይወቴ ብዙ ሰው ብዙ ሴት አይቻለው እንደ አንቺ ዝቅጥ ሁርድ ያለብኝ ሰው አይቺ አላቅም። ለድራማ ብሎ ስንት ብር ቢከፈለው የሰው ልጅ በዚህ ልክ ዘግጦ ወር ይገኛል ብዬ አላስብም። በጣም እያስጠላብሽ እንደሆነ በጣም ብዙዎች እየነገሩሽ ነው፣ ነገር ግን አንቺ ጆሮ ዳባ ልበስ፣ አይኔን ግንባር ያርገው ብለሽ በደረቅ አይንሽ መተሻለ ማለት ነው ወደ ሰው ህዝብ ፊት ማለት ነው። አንድ ቀን ግን ትሰበር ያለሽ እመኝኝ። ሰላም ሰላም እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ሆይ ሁሉ ሰላም፣ ሁሉ መልካም እኔ ጋር ሁሉ ሰላም፣ ሁሉ መልካም እናንተ ጋም ሁሉ ሰላም፣ ሁሉ መልካም እንደሚሆን ተስፋ እያደረግኩኝ ቪዲዮውን ስትጀምሩ እንደተለመደው ላይክና ሼር ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የዶል ምልክቷን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየካበስኩ የተሰማችሁን ሀሳብ አስተያየት በኮሜንት እንድሰጡኝ እያልኩኝ ዛሬም እንግዲህ ሁለት ሀሳቦችን ወደ እናንተ ይዤ እላችሁ መጥቻለሁ። እነ ጽጌንና እነ አብርሽን ማለት ነው። ከእነ አብርሽ ነው የምጀምረው። እንግዲህ እነ አብርሽ ከደቂቃዎች በፊት ወይም ከአንድ ሰዓት በፊት ቪዲዮ ተለቋል። በአብርሽ ቤት አይታችሁታል። ይሄ ምክክር በደንብ አለው ቪዲዮ በምክክር የተሰራ ነው፣ እውነቱን ስነግራችሁ። ምክንያቱም ብዙ ነገሮች አሉት የሚያስተማምኑ። ነገር ግን አንቺ ሴት ነሽ፣ ገባሽ? ሴት ደግሞ በራሷ ሴትነቷ በራሱ ሴት በመባላችን ራሱ የተከበረና ገባሽ? ሴትነት ሲሰጥ ክቡር ፍጡር ሆነን የተሰራ የተሰጠ ነው፣ የተሰራ ነው። በዚህ ላይ የምንኖሩ ሴቶች ተብለን ረክሰን፣ ወርደን፣ ዘቅጠን አይደለም። ያንቺ ግን በጣም የሚያስጠላው ነገር በድራማና በብራንክ እያስመስልሽ ልጁን ማለት በቃ ወደ አላስፈላጊ ነገር እያስገባሹ ነው በግድ እንደ መድፈር ነው የሚቆጠሩ ይህ ለእኔ ሴቷ ወንዱን አስገድዳ እንደደፈረች ነው ወንድ ልጅ ነካ ሲደረግ የሆነ ስሜት እንደሚኖረው ታስቢያለሽ ታውቂያለሽ በእርግጠኝነት አንቺ ልብሽ ላይ ትክክለኛ ስሜት እንዳለ ነው እየተሰማኝ ያለው ምንም ለድራማ ብትቀርቤም እያረግሽ ያለሹ ነገር ግን የድራማ አይደለም ትስም ያለሽ ሲጀምር፣ አብርሽ አንተ ራስ ምን እየሆንክን ያለው እንዴ? ለድራማ ምንድነው? በዚህ ልክ አስሬ እንድትሳም የምትፈቅደው በጥፊ ብላ አትሸኛትም እንዴ? ምንድነው? ይህን ያክል መዝቀጥ መውረድ እንዴ? ሲቀጥል ደግሞ አሁን እሩታ መጨረሻ ላይ ደርሳለች። ማን ጠራት? እንዴት አወቀች እዛ? ስለዚህ አብርሽ ከሆነ የጠራት ጸብ የለም። በዚህ እንድታቁት ነው ማለት። አንዳንድ ኮሜንቶች ራሱ እያየው ነበር፣ የአስተዋይ ሰዎች ኮሜንት ማለት ነው። ሩታን ማን የጠራት አብርሽ ከሆነ የጠራት ለጣሉን በዚህ ወቁ ሚላለ እኛ እንዳልተጣሉ በደንብ እናውቃለን። ሁላችንም፣ ቡታጅራ ላይ አብረው እንደሄዱ በብዙ ነገሮች ከባቹ ብዙ ነገሮች እናውቃለን። ታውቃላችሁ ሁላችሁም ኦዲንሶች። ኦዲንስ እየተበሳጨ ያለው የተደረገ ያለው ነገር ጥሩ አይደለም ነው እንጂ ጸብ እንደሌለ ሁሉም ሰው ያውቃል። ሁሉም ሰው ማለት ነው ማያውቅ የለም። በብዙ ነገሮች ተነቅተዋል በዚህ ሰዓት ቦኝ የለም ግን ደግሞ በዚህ ልክ ሰው ደግሞ ዝቅጥ ውርድ ሲል በጣም ነው የሚያስጠላው። እራሳችሁን ማስከበር ማለት እኔ ሴት ነኝ ሴት እስከሆንኩ ድረስ የሴትነት ክብሬን የሚነካ ነገር በዚህ ልክ አልሰራም። ሚሊዮን ለምን አይከፈለኝም? ምን ስለሆንኩ ሲጀመር እኔ ሌላ ሰው ባል ልስም እችላለሁኝ? ምን ስለሆንኩ ልለጣጠፍ እፈልጋለሁ? ይሄ ብር እኮ ኃላፊ ጠፊ ነገር ነው ወገን ካሰብ ነው። ህሊናችሁ ሰብዓዊነት ማንነታችሁ ነው የሚበልጠው። በጣም ነው የሚያስጠላው። የምር እኔ አሁን የአብርሽ አድናቂ ሆናችሁ እዚህ ጋር ጥሩ ኮሜንት ጽፋችሁ በቃ ሄ ምናምን ብላችሁ የምጽፉ ካላችሁ እናንተ ለኔ ምንም ከነሱ የማትሻሉ ናችሁ፣ የወረዳችሁ ናችሁ። እውነት ለመናገር ከልብ ከወደዳችሁት ከዚህ ከዘቀጠ ነገር እንዲወጣ አርዱት። ፕራንክ ነው ካሉ፣ ሩታም የጠራት አብርሃም ነው። አልተጣሉም። ሞዴን ዝም ብላችሁ። አትባሉ እነሱ አብረው ናቸው፣ ያ አብረው ናቸው እና ቃልን እኮ ማሬ። ሄርሜላ ግን ሁኔታዋ በጣም ግራ ያጋባል። በዚህ ልክ ምንድነው አይ፣ ይገርማል በጣም ምንም ግራ ያጋባል። ማ እሷ የሆነ ስሜት አላት ሲጀምር ለአብርሽ ማለት ነው። እያያችሁት ያለው ነገር ቀጥታ በድራማ መልክ ትዳሩ እንዲፈታ ፈልጋለች በእርግጠኝነት ማለት ነው። እውነቱ ስነግራችሁ ማለት ነው እያደረገች ያለችው ነገር እንደዛ ስለሆነ ማለት ነው። ስለዚህ በጣም ያስጠላል። በጣም በጣም ሩታ ምን ታልክ ልባ እንደሚሰበር አታውቅም አብራም ከህይወቱ አስወጣት እንዴ መጣችሁ እኮ አየችሁ እኮ አሁን አየችሁ እኮ አሁን ሩታ አሁን አስቡት እንግዲህ የሆነ ጸብ ሆኖ ሷ መታይ እና ይታ ምናምን አስባችሁ ታል ዝምለ ታገሳ ስታል ውሸት ውሸት ከፈልጋችሁ ግድ ልባ ያገባኝም በቃ ሰለች ሩታ ኮሜንቱ በዛግረ የሚገለው አንዳንዱ ኮሜንት ማለት ነው ለማንኛውም በጣም ያስጠላል በዚህ ልክ አትወረዱ አትስቀጡ ላይክሽር ሼር ሰብስክራይብ አርጉልኝ ቤተሰቦቼ ጽግሻ ደግሞ እንግዲህ ዛሬ ይቺ ኋላ መጣዋ ፍቅረኛ ተብዬዋ ዳኒን ተይልኝ፣ እኔ ልጅ አለው ከኔ እያለች ነው። እኔ ባሌኒ ራሴ እንዴት እንደማረጋ አሳያችኋለሁ። በቃ እናንተ ግን ቀለበት ማድረግ አብሮ መጋደም ነው። ቀለበት ከተደረገ ወዲያ ጋብቻ ነው የሚባለው። ቀለበት ከተደረገ ወዲያ በቃ ምንም ነገር እንደ ሰማይ ተራራ የምናስበው ነገር እኮ ገርመኛ ነው። ቀለበት እኮ ምንም፣ ቀለበት እኮ መንደርደሪያ ነው፣ ነገሮችን ማቆያ፣ ሰዎች ብዙ ነገር እንዳያወሩ እንዳይሳሳቱ ለሰዎች ልናሳየው የምንችለው ማቆያ እንጂ እኮ ትዳር አይደለም ቀለበት። በነገራችን ላይ ማለት ነው ከቀለበት በኋላ ጋብቻ የሚባል ነገር ነው። ብዙዎች ግን ምን ይላሉ? አሁን ቀለበት ከታሰረ በቃ አብሮ ማደር ቶሎ ብሎ ብራንባር መስበር ብራንባር ሲኖር አይደለ አይመዳን ያለም ደሞ ይሰምን ዘመን ትውልድ ደግሞ ብራንባር እስከዚህ እዚ ድረስ ማ ከጠበቀ ተስፋ አለን። እና በእሱ ሳይሆን በቃ ዝም ብሎ መጋደም ቀለበት ስላሰርኩ በቃ አብረን እንደዚህ አይነት ነገር የወረዳ አስተሳሰብ ያለው ትውልድ እያፈራና ያለ ነው። ግን ቀለበት ጋብቻ አይደለም፣ እውነት ውስጥ ነግራችሁ ማለት ነው። እና እችም ልጅ እንግዲህ ከሰሞኑ ቀለበት አሰረልኝ በሚል በንዴትም ይሁን በምንም ያድርገው ቀለበት ስላሰረላ ብቻ ያው ከሱ ጋር ከመተኛት አልፋ እስከ ማርገዝ ደረጃ ደርሳለች። ሴት ልጅ ብዙ ጊዜ የምትወደውን ወንድ ለማሰር ስትፈልግ በልጅ ታስረዋለች ይባላል። ማለት አረገዝኩ ስትለው ማሄድ ይመስላታል። ነገር ግን ወንድ ልጅ አላለም በፍቅረኛ ሙስ ጊዜ ቀርቶት በትዳር ሰዓት ራሱ ወንድ ልጅ ካልፈለገች ካልፈለገሽም ነው ትዳር አስር ብትወልጅለት እራሱ ትቶሽ ነው የሚሄደው። ሲጨነቃል እንደ መጀመሪያ ለህይወቱ የማያስብ ሰው ከአንቺ ፍቅር ለአንቺ ፍቅር የማይሰጥሽ ሰው ሲጀመር ልጆችን ሊወድ እና ለልጆችን ሊንከባከብ አይችልም። ይሄ ግልጽ ነው። ስለዚህ ብዙ ትዳር ላይ ካያችሁ ሳይፈለጉ መጡ የሚባሉ ልጆች ማለት ነው። ልጅ ጸጋ ሆኖ ሳለ ግን ደግሞ ሳላስበው ሳልፈልግ ያመጣት የሚሉ ሰዎች ከሰማችሁ፣ ትዳሩን ለማቆየት ወይም ደግሞ ያን የሚወዱትን ሰው እነሱ ጋር ለማቆየት ብለው ልጅ አረገዝኩ ይላሉ። ከዚ በኋላ ወንዶቹ እናቴ አይደለም አንዱ ለመመንት መት አታረግዙም። ካልፈለጉ አልፈለጉ መሄድ ከፈለጉ ፈለጉ ነው በቃ። ምንም አይመለከታቸውም። ልጅ እንዳላቸው ራሱ ዞር ብሎ አያስቡትም። ስለዚህ አሁን አንቺም ማሰሪ ብለሽ ሆኖ እንግዲህ ዳኒን ሁለት ብር አንባር ሰብሮሱ፣ ጽጌ ለብቻዋ አክብሬን ትላለች፣ እቺ ለብቻዋ አክብሬን ትላለች። አላቅም ምን እንደሚሆን መጨረሻ። ላይክ ሰብስክራይብ አድርጉ። ለማንኛውም እወዳችኋለሁ፣ መልካም ጊዜ ይሁንላችሁ። ቻው ቻው